ይሄ ልብስ እንግዲህ ሰፋ ያለ ጥበብ ነው። በጣም የሚያደምቅ ጥበብ ነው። እንደምታዩት ቆንጆ ጥበብ ነው። አዲስ የወጣ ጥበብ ነው። ነጭ ሲልቨር ወርቀዘቧ አለው። እንግዲህ ለእናንተ ላይ ይታይ ይችላል። እዚች ጋ ያለችው አፈርጧ እራሱ በጣም ነው የምታሳምረው። ቆንጆ ጥበብ ነች። አንድ አይነት ሆነው በሁለት ከለር የመጡ ናቸው። እንግዲህ ይሄኛው ለክሪስማስ ሞር በደንብ ያደምቃል። በፐርፕልም ከለር ደግሞ እንደዚህም በጣም ያደምቃል። ቆንጆ ልብሶች ናቸው። እነዚህ ደረጃ ልብስ ናቸው። ደረጃ ልብስ እንደዚህ አይነት ደረጃ ሲኖር በጣም ነው የሚያምር። ከአንድ ደረጃ ይልቅ ሁለቱ። ሰላም ሰላም፣ እንዴት ናችሁ ውድ ተከታታዮቼ? ዛሬ ደግሞ እንግዲህ ለገና ለክሪስማስ ይሆናሉ ያልኳቸውን አዳዲስ የአበሻ ልብሶችን ይዤ መጥቻለሁ። እንግዲህ እኔም እንደለበስኩት እንደምታዩት በጣም የሚያምር ልብስ ያው በጣም ቀይ አይባልም። ያው ቪዲዮ ላይ በጣም ቀዩ ነው ሊታያችሁ ይችላል እንጂ ወደ በርገንዲ ነገር ቀረብ ያለ ልብስ ነው። እንደምታዩት እኔንም አዘንጦኛል። እንግዲህ እንደዚህ አይነትና እና ደግሞ ሌሎችም ቀያይ ልብሶችን ዛሬ አበዛለሁ። ያው ለክሪስማስና ለገና እንደዛ ተመራጭ ስለሚሆኑ እነሱን ልብሶች እያሳየዋቸው አብረንም እንቆይ ይሆናል ይሄን ደግሞ እኔ የለበስኩትን ልብስ ደግሞ እንግዲህ እስኪ ወለቀ አድርጌ እንደዚህ ላሳያችሁ በጣም ነው የሚያምረው። ፈርጥም ተደርጎበታል እንግዲህ ይሄ ከስተመሬ ለልጇ ለሽምግልና ፕሮግራም ያዘዘችኝ ልብስ ነው። በጣም የሚያምር ቆንጆ ልብስ ነው። እኔ በጣም ነው የወደድኩት። ለክሪስማስም ለተ ለተለያየ ፕሮግራም መሆን የሚችል ነው እንግዲህ እንደዚህ ውብ ሆኖ ተሰርቶ ይሄ ልብስ ቆንጆ ነው ተሰርቶ አስራ ስምንት ሺህ ብር ነው የሰራሁላት። እንግዲህ ሌሎችንም አሳያችሁ ይሆናል ዩቲዩብን ላይክ፣ ሰብስክራይብ እያደረጋችሁ እያበረታታችሁኝ ነው። በጣም ነው የማመሰግን ውድ ደንበኞቼ። እንግዲህ እኔ ደግሞ በስራዬ እናንተን ለማስደሰት እሞክራለሁ። ለዛሬ ይሆናሉ ያልኳቸውን ልብሶች ደግሞ እያሳዩዋቸው አብረን እንቆያለን። ዛሬ እንግዲህ ከዚህ ልብስ ነው የምንጀምረው። እንግዲህ እንደምታዩት በጣም ያምር ቀብይ ልብስ ነው። በጣም ያምር ልብስ ነው። ይሄ የእውነት በጣም ያምር ነው። ወርቀ ዘቦ ብዙ አልበዛውም። አልፎ አልፎ እዚች ከጥቁሯ ፓርት ላይ ብቻ ነው ወርቀ ዘቦ ያለው እንጂ ወርቀ ዘቦ ሳይኖረውም እንደምታዩት ድምቅ ፏ ያለ ከለር ነው፣ በጣም የሚያምር ልብስ ነው። ነጠላዋም እንደምታዩት በጣም ቆንጆ ናት። በጣም የምታምር ጥበብ ነች። አውጥቼ ላሳያችሁ። ያው ትልቅ የሚባል ነጠላ ነው። እንደምታዩት ነጠላው ትልቅ ነው። ቆንጆ ጥበብ ነች። ይሄ ለማጣፋትም አያንስም። ቆንጆ ለክሪስማስም፣ ለተለያየ ፕሮግራም በእርግጥ ቀይ ልብስ ያው በተለምዶም ያው እንግዲህ በነጮቹ ባህልም ተጋብቶብን ቀይ እንላለን እንጂ ለሰርግም ለተለያየ ፕሮግራም መሆን የሚችል ነው። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ 17 ይሄ ልብስ እንግዲህ ሰፋ ያለ ጥበብ ነው። በጣም ያደምቅ ጥበብ ነው። እንደምታዩት ቆንጆ ጥበብ ነው። አዲስ የወጣ ጥበብ ነው። ነጭ ሲልቨር ወርቅ ቀዘቧ አለው። እንግዲህ ለእናንተ ላይ ታይ ይችላል። እዚች ጋ ያለችው አፈርጧ ራሱ በጣም ነው የምታሳምረው። ቆንጆ ጥበብ ነች፣ በጣም ነው የምትወዱት። ነጠላዋም ደግሞ እንደምታዩት ከቀሚሱ የተወሰደ ዲዛይን ነው፣ ቆንጆ ዲዛይን ነው። አውጥቼ ላሳያችሁ ፍልቀቱን። እንግዲህ እዩ ነጠላው በጣም ትልቅ ነው፣ እንደምታዩት ሚያምር ነጠላ ነው። እንዲህ ቢለበስ ራሱ ውበቱ ለሰርግ ለተለያየም ፕሮግራም መሆን ይችላል። ገና ደግሞ በደንብ በደንብ የሚያደምቅ ልብስ ነው ይሄ። ቆንጆ ሆኖ ተሰርቶ አልቆለት 17000 ደግሞ እንግዲህ ጥበብ ብላ የተሰራች ቆንጆ አነስ ያለች ጥበብ ናት። ክሪስማስን በደንብ የምትገልጽ ቆንጆ ልብስ ነች። እንደምታዩት ወርቀ ዘቦ በጣም አለው ቢጫ ወርቀዘቦ ሲልቨር ወርቀዘቦ አለው። ከዛ ውጭ በቀይ መደብ ነው የተሰራው። በጣም የሚያምር ልብስ ቆንጆ ልብስ ነው ይሄ። በወራጅ መሰራት ይችላል፣ አንገት ብቻ መሰራት ይችላል። ነጠላውን ደግሞ ላሳያችሁ። ቆንጆ ነጠላ ነው። እንደምታዩት ትልቅ ነጠላ ነው። አርቡ ሰፊ ነው፣ ወርዱ በጣም ትልቅ የሚባል ነው። ቆንጆ ነጠላ ነው። ይሄም ቆንጆ ሆኖ ተሰርቷል። ቆለት 15000 ስቲዩታ ያምር። በጣም ነው የሚያምረው። ሻይኑ በጣም ይጠራል፣ ቆንጆ ነው። ይሄ ልብስ ሁለት ከለር ነው ያለው። በሌላ ከለርም ደሞ ለምትፈልጉት ደሞ በዚህ ከለርም ደሞ አለው። አንድ ላይ ላሳያችሁ። ያው ነጠላው ምናምን ሁሉም ተመሳሳይ ልብስ ናቸው። የከለር ለውጥ ተደርጎባቸው የመጣ ነው። በዚህኛው ከለርም በመረጣችሁት ይሰራል። እዚህኛዋ እዚህ ጋር ያለችዋ ነጠላዋ ነች። ጥበባቸው እኩል ሳይዝ ነው። ነጠላውም እኩል ሳይዝ ነው። ቆንጆ ልብስ ነው። በዚህም ከለር በዚህም በምትፈልጉት መምረጥ ትችላላችሁ። ዋጋ 15 ሺ ነው። ይሄ ልብስ ደግሞ እንግዲህ በእጅ ጉርድም መሰራት ይችላል። ባዶን ራሱ ጥበብ ሳይኖረውም ቢሰራ በጣም ያምራል። በዚች ፓርት እራሷ መጠለፍ ትችላለች። እንደምታዩት በጣም ቀይ ወርቀ ዘባው አለው። እጅግ በጣም በጣም ነው ሻይን እያደረገ ያለው። ያው ለእናንተ ላይ ይታያችሁ ይችላል። እኩል እኩል በሚባል ከክሩ ሻይን ወርቀ ዘባው አለው። ነጠላውን ላሳያችሁ። ትንሽ ቀይነቱ ወደ በርገንዲ ይቀርባል ከቀይ ይልቅ ለበርገንዲ ይቀርበዋል። ትንሽ በጣም ቦግ ያለ ቀይ አይደለም። ነጠላውም እንደምታዩት በጣም ቆንጆ ነጠላ ነው። ጥበቡም እንደምታዩት በጣም ነው የሚያምረው። እንግዲህ ትወዱታላችሁ ብዬ አስባለሁ። ይሄ ቆንጆ ነው። በምትፈልጉት ዲዛይን ተሰርቶ 17 ሺ። ይሄኛው ደግሞ አሁን ባሳየኋችሁ ትንሽ ትንሽ ዲዛይን ትንሽ ነው ለውጥ ያለው ተመሳሳይ ጋር ነው አሁን ካሳየኋችሁ መጀመሪያ ካሳየኋችሁ ቀይ ጋር ይሄ ግን ዲፕሊ በደንብ በቃ ቀይ የሚባለውን የሚገልጽ ነው። ራሱ በቃ ቀይ ልብስ የሚባል ነው። በጣም የሚያምር ልብስ ነው። በግሩፕ ለየብቻ መምጣት ትችላላችሁ። ሶስትና ከሶስት በላይ ደግሞ ለምታዙኝ ከስተመሮች ያው እንደ ሁልጊዜውም ዲስካውንት አደርጋለሁ። ያው ቀጠን ቀጠን ያሉ ልብሶች ደግሞ በዓሉ እየደረሰ ሲመጣ ዲስካውንት ይኖረኛል። ያው ለአዲስ አመት እንዳደረኩት አይነት ዲስካውንት። አሁን ይህን ልብስ ነጠላውን ላሳያችሁ። ነጠላው እንደምታዩት ቆንጆ ነው። በጣም ነው የሚያምረው። ይሄም ቆንጆ ሆኖ ተሰርቶ አልቆ 17ሺ ከዛኛው ጋር የከለር ልዩነት ነው እንጂ ያለው ምንም ያን ያክል የእንትን ልዩነት የለውም። ላሳያችሁ ለማንኛውም፣ ጎንና ጎን አድርጌ ደግሞ ልዩነቱን እንድታዩት የከለሩን ትንሽ የጥበብን ልዩነት አለው ግን ከለር ተመሳሳይ ሆኖ ግን እንግዲህ ቀይነቱ እንደዚህ ማየት ትችላላችሁ። ትንሽ ሄኛው በርገንድ ይሆናል። ሄኛው ደመቅ ያለ ቀይ ነው። በጣም ነው የሚያምረው። ዲዛይን ትንሽ ለውጥ አለ፣ የዲዛይን ለውጥ ተመሳሳይ ነገሩ ይበዛል፣ ግን ያው የሚያምር ሁለቱም ቆንጆ ልብሶች ናቸው። ዋጋቸው ተመሳሳይ ነው። በምትፈልጉት መምረጥ ማዘዝ ትችላላችሁ። ያው እንግዲህ ሌላ ከለርም እንቀላቀላለን፣ የግድ ቀይ ብቻ መሆን የለበትም። ገና አዲስ ልብስ መለበስ ስላለበት ያው እንደነዚህ አዳዲስ ጥበቦችን ደግሞ በጣም ነው የሚያምሩት። እንግዲህ የፒች ከለር ነው የሚባል በጣም ወርቀ ዘቦ አለው፣ ቢጫ ወርቀ ዘቦ አለው። በጣም ለእናንተ አይታያችሁም እንጂ በክሩ ልክ ነው፣ ሙሉ በሚባል ደረጃ አለው ወርቀ ዘቦ። ይሄ ነጠላውንም ላሳያችሁ። ነጠላዋም ቆንጅዬ ነች በጣም ጥበቧን የሚመጥ ነው። ተለቅ ያለ ጥበብ ነው ነጠላውም እዩት። እንደምታዩት በጣም ጥበቡን ተለቅ ሰፋ ያለ ነው። በጣም የሚያምር ጥበብ ነው። ሲለበስ እንደዚህ እንግዲህ የሚያዘነጥ ጥበብ፣ ቆንጆ ጥበብ ነው። ይሄ ቆንጆ ሆኖ ተሰርቶ በምትፈልጉት ቆንጆ ዲዛይን ተሰርቶ 16000 ይሄ ደግሞ እንግዲህ ሰማያዊ በፒች ከለር የተሰራ ጥበብ ነው። በጣም ቆንጆ ጥበብ ነው። ጥበቡን ወዳችሁት ከለሩን ካልወደዳችሁት ይሄን ጥበብ በእንደዚህ አይነት ከለር ስሪልን ብላችሁ ኦርደር ማድረግ ትችላላችሁ። ከወዲሁ ግን በዓል እየደረሰ ሲሄድ ሸማኔውም ያው ቢዚ ስለሚሆን ብዙ ጊዜ ኦርደር የመሰልቸት እንትናላቸው እና ቀድማችሁ ግን የምትፈልጉትን ዲዛይን በቆንጆ መሰራት ይችላል። ይሄ ቆንጆ ሆኖ እንግዲህ ነጠላውን ላሳያችሁ። ነጠላ ላይ የምረሳው ነገር አለኝ። ሶሪ በጣም። ነጠላውም ትልቅ ጥበብ ነው እንደምታዩት። ነጠላውም እንደዚህ በጣም ነው የሚያምር። እራሴ እንግዲህ ጀን በጣም ወጥሬ ነው ማሳያችሁ። ቆንጆ ጥበብ ነው በጣም ያምራል። ዝም ያለ ግን የሚያዘንጥ ወርቀ ዘቦ አልፎ አልፎ አለው። ያው ለናንተ ላይታያችሁ ይችላል። ይሄም ቆንጆ ሆኖ በምትፈልጉት ዲዛይን ተሰርቶ ይሄም 17000 እንግዲህ ለክሪስማስ ቢጫ ቀይ ብቻ አይደለም የሚለበሰው አረንጓዴ ነገርም አሁን እየተለመደ ነው። ያው ወቅቱም አረንጓዴ እና በረዶን ስለሚገልጽ ይሄ አረንጓዴ በጣም ነው የሚያምረው። አየር መንገድ የሚባለው አረንጓዴ ነው በጣም ነው የሚያምረው። ቆንጆ ነው። ነጠላዋም ደግሞ እንደምታዩት በጣም ነው የምታምረው። ይሄን አረንጓዴ በጣም ነው የምወደው። ከሌሎች አረንጓዴ ሲለበስም ጥበብ ላይም የማድመቅ እንትን አለው። እንደምታዩት ነጠላዋም በጣም ቆንጆ ነጠላ ነው። በጣም ያምራል። ቆንጆ ጥበብ ነው ይሄ። በምትፈልጉት ቆንጆ ሆኖ ተሰርቷል። ቆ 14 የልብስም እንግዲህ በጣም የሚያምር የሚያደምቅ ልብስ ነው። በወርቀ ዘቦ የተሰራ ልብስ ነው። በጣም ወርቀ ዘቦ በጣም አለው ይሄ። መደቡ በብዛት ወርቀ ዘቦ ነው። ቢጫ ወርቀ ዘቦ ነው። እንደምታዩት በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። ይህም እንግዲህ ነጠላውን ላሳያችሁ። ነጠላዋ ራሷ ዲዛይኗን ቁጭ ነው ያደረጓት የምታምር ልብስ ነች። እቺም ቆንጆ ሁና ተሰርታ በምትፈልጉ ታልቆለት 17 ሺህ። ዛሬ ዋጋ 17 ሺህ ላይ በጣም አበዛው መዘለኝ ያው እንግዲህ ልብሶቹን እንግዲ ሲያስ ከሸማኔ ስንቀበላቸው የሚያስገቡበት ዋጋ ነው። ቆንጆ ልብስ ነው ያምራል 17 ሺህ። እነዚህ ልብሶች ደግሞ እንግዲህ አንድ አይነት ሆነው በሁለት ከለር የመጡ ናቸው። እንግዲህ ይሄኛው ለክሪስማስ ሞር በደንብ ያደምቃል። በፐርፕልም ከለር ደግሞ እንደዚህም በጣም ያደምቃል። ቆንጆ ልብሶች ናቸው። እነዚህ ደረጃ ልብስ ናቸው። ደረጃ ልብስ እንደዚህ አይነት ደረጃ ሲኖረው በጣም ነው የሚያምር። ከአንድ ደረጃ ይልቅ ሁለቱ ደረጃ ወደ ላይ ሲወጣ ውበቱ በጣም ነው የሚያምረው። ሁሉም ልብስ ላይ ወርቀ ዘቦ እኩል በሚባል አለው፣ በጣም ሻይን አለው። ያው ለእናንተ ስለማይታይ ነው እንደዚህ የሚገልጸው። ነጠላውን ደግሞ ያንዱን አውጥቼ ላሳያቸው። ያው ልብሶች ተመሳሳይ ስለሆኑ እንደምታዩት ነጠላው ደግሞ በቂ የምትባል የራሷን ጥበብ የያዘች ነች። ቆንጆ ነች። እንደዚህ ትከሻ ላይ ስትደረግ እንስትደረክ የምታምር ሰፊ ጥበብ ነች። ለማጣፋት በደንብ በቂ የሚባል ልብስ ነው ይሄ። ቆንጆ ሆኖ በምትፈልጉት ተሰርቶ 14 ያው እንግዲህ ቀዩ ክሪስማስንም ገልጻል። እንደምታዩት እንግዲህ በጣም ነው የሚያምር። ዙሪያው በቀይ ሲሆን በጣም ያምራል። አንገቱን ደግሞ በምትፈልጉት መጠለፍ ይችላል። እንግዲህ እነዚህ ልብሶችም ደግሞ በጣም ያምራሉ። በደረጃ ጥበቡ ነው ራሱ ደረጃ ሁለት ከለር ስላለ ያው ላሳያችሁ ብዬ ነው። በቀዩም በጣም ያምራል። ይሄኛው በጎመኔ ደግሞ የተሰራው እጅግ ውብ ነው። እስኪ እዩት እስቲ አያምርም? እንግዲህ በሁለት ከለር ሲመጣ ለማማረጥም ጥሩ ነው። በቀይም ለፈለጋችሁ፣ ጊዜው የቀይ ጊዜ ነው። ይሄም ደግሞ አረንጓዴም ደግሞ ወቅቱን ይጠቅሳል። የሚያምር ዲዛይን ነው። በጣም ነው የሚያምረው። እንግዲህ እንደ ፍላጎታችሁ ነው። ያው በቀይም ያለ በቀይም ያምራል። ወርቀ ዘቦ በጣም ወርቀዘቦ አለው። ቀዩም ወርቀዘቦ አለው። ይሄ ጎመኔው የራሱ ወርቀዘቦ አለው። ነጠላ ላሳያችሁ የዚህ የሚሆን ነጠላ ነጠላችሁ ያው ተመሳሳይ ስለሆነ ነው አንዱን ማወጣው እንደምታዩት ነጠላው በጣም ትልቅ ጥበብ ነው ቆንጆ ነው የሚያምር ልብስ ነው እንግዲህ እዩት እንዲህ ሲለበስ እንዴት እንደሚያምር ቆንጆ ልብስ ነው የበሰባራት የተሰራ ነው እንግዲህ የሚያምር ልብስ ቆንጆ ሆኖ በምትፈልጉት ዲዛይን ተሰርቶላችሁ 14000 ብር ይሄ ደግሞ አረንጓዴ የሚባለው ይሄ የአየር መንገዱ አረንጓዴ ነው። በጣም ነው የሚያምር፣ እንደምታዩት ቆንጆ ልብስ ነው። እንግዲህ ያው ገናን አረንጓዴም ይገልጸዋል፣ ቢጫም በጣም የሚያምር በሚያምር ዲዛይን ያደረጉት። ይቺ መሃሏ ፍላወር ናት። ይቺ ማስቀመጫ ነገር ሆና ፍላወር ናት። ያው በደንብ ቪዲዮ ላይ ላይ ታያችሁ ይላል ወርቀ ዘቦ በደንብ አለው። ነጠላውን ደግሞ ላሳያችሁ። ቆንጆ ልብስ ነች። ነጠላዋ ራሱ ሰፊ በቂ የምትባል ነጠላ ነች። ያን ስች ላሳያችሁ። እንዴት ናት? አታምርም? በጣም ቆንጆ ልብስ ነች። እንግዲህ ሰፊ ጥበብ ነች። ነጠላዋን በቂ በምትባል ቆንጆ ሆና የተሰራች ነች። ቆንጆ ልብስ ነች። ይህም ቆንጆ ሆኖ ተሰርቶ አልቆ 14 ሺህ። በጣም የሚያምር ልብስ ነው። በጣም የወደድኩት ልብስ ነው። በጣም የሚያዘንጥ ይሄ ዋና ጥበቡ ነው። ይቺ ልብስ ደግሞ እንግዲህ እንደምታዩት ቆንጆ ልብስ ነች። በጣም ነው የምታምር። ፍላወራላት፣ መደቧ ቀይ ነው። በደንብ ወርቀ ዘቦ የገባባት ልብስ ነች። ቆንጆ ልብስ ነች። ደረጃው አንዷ መቅረትም ትችላለች። ካልፈለጋችሁ ደግሞ እንደዚህ ደረጃው መቅረት ይችላል። እንደምታዩት እንደዚህ ሆኖም መሰራት ይችላል። ነጠላዋም ጠበብ ብላ ጥበቧ እንግዲህ ራሷን ነው ቁጭ ያደረጓት። የሚያምር ልብስ ነው። ቆንጆ ልብስ ነው። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 13000። ይሄ ደግሞ እንግዲህ ከስተመሬ አዛኝ ያሸመንኩላት ኩላት ልብስ ነው። ያው ወደ ስፌት ሊሄድ ነው። በእርግጥ ትንሽ ሚያምር ነው። በጣም እኔ የወደድኩት ዝም ያለ የራሷ ምርጫ ነው። እንግዲህ እንዴት ነው አያምርም? እንግዲህ ቪዲዮ ላይ እንዴት ውበቱ እንደሚታይ ባላቀም እንግዲህ ትወዱታላችሁ ብዬ አስባለሁ። ቆንጆ ልብስ ነው። እንግዲህ ከፈለጋችሁት ያው ተሸምኖ በኦርደር ነው እንጂ ያው ገበያ ላይም የሌለ ልብስ ነው። ይሄ ቆንጆ ሆኖ ተሰርቶ አልቆለት 23 ይሄ ልብስ ደግሞ በቀዩ በጣም ነው የሚያምረው ደረጃ ልብስ ነው ቆንጆ የሚያምር ልብስ ነው። ደረጃውን መቀነስም እንደዚህም ይችላል። እንደምታዩት በዚህ መሰራት ይችላል። ቀይነቱ ደግሞ ትንሽ ወደ በርገንዲ እንደሚወስደው ቀይ ነው። በጣም ቦግ ያለው ቀይ አይደለም። ያው ቪዲዮ ላይ እንግዲህ ብዙም ላይ ቀዩ ነው ሊታያችሁ ይችላል፣ ግን ልብሱ ቀይ አይደለም። ነጠላው ላሳያችሁ። አንዷ ደረጃ ተቀንሳ መሰራት ትችላለች። ነጠላው እንደምታዩት ቆንጆ ነጠላ ነው። በቂ ነጠላ ነው። ቆንጆ በርገንዲ ከለር እና ራሷን ጥበብ የተሰራች ነች። ዋጋው ይሄ በምትፈልጉት ቆንጆ ሆኖ አልቆ 17 ደግሞ እንግዲህ ደረጃ ልብስ ነች። በጣም ነው የምታምረው ቆንጆ ልብስ ነች። አዲስ ጥበብ ነች እንግዲህ በደንብ ደረጃ የሚወድ ሰው አብሶ በደንብ የምትለበስ ልብስ ነች። አንዷ ደረጃም ትቀር ካላችሁ እንደዚህ መቅረት ትችላለች። በሶስት መሆን ይችላል፣ ግን ልብሱ በአራት በጣም ያምራል። አራት ደረጃም ሲሆን በጣም ነው የሚያምረው። ነጠላዋን ላሳያችሁ። ነጠላ እንደምታዩት ትልቅ ነጠላ ነው። አርበሰፊ ነው። ቆንጆ ነጠላ ነው። ይሄም ቆንጆ ነው። በምትፈልጉት ዲዛይን ተሰርቶ 14000 ነው። እንግዲህ ለዛሬ ይሆናሉ ብዬ ያዘጋጀኋቸው አዳዲስ ለገና ይመጥናሉ ያልኳቸው ልብሶች እነዚህን ይመስሉ ነበር። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ዩቲዩብን ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እያበረታታች ነው። በጣም ነው ማመሰግነው ከስተመሮቼ አድራሻችን አዲስ አበባ 22 አውራሪስ አካባቢ ነው፣ ጸዲ ፕላዛ ላይ ግራውንድ ላይ ይገኛለሁ። እንግዲህ ስልኬ ደግሞ 0963732121 ብላችሁ ብትደውሉ ምን ጊዜም ስልኬ በቴሌግራም እና በዋትስአፕ አክቲቭ ነው፣ መልስላችኋለሁ። አመሰግናለሁ።